አሰላሙ አሌይኩም ወራህመቱላሂ በረካቱ ድና የተከበራችሁ ችአናላ ጓደኞችን ድናችሁልኝ፣ ሰላም ብያለሁ ሁላችሁንም። ሀገራችን ኢትዮጵያ ሰላም ያርግልን። እህለን እህለን ጠፍቻለሁ፣ ብቅር እያለሁ ዛሬ ደግሞ እንግዲህ ዛሬ ሶማያ ሶማያ የሰይድ የመኒ ልጆችን ናፈቁ ልጆችን አንጭ ብለው ልጆችን ያለቀሱ ብላለች። እና እንግዲህ እንዲታረቁ ነው። ሰው ኮሜንታተሮች እንግዲህ ምን ሊበቃችሁ ነው ማለት ነው። እና ሱመያ ጎበዝ ነች። ኢፌክት ያረግሽው ሱመያ ጎብጂ፣ አንቺ ጀግና ነስ ትትሉ ልጆች፣ እንግዲህ ያው ልጅ ያለው ሰው ማለት ነው። በነገራችን ላይ ልጅ ያለው ሰው ተጣልቶ አይራራቅም። ሽብቱ ልጆች አርገው አሁን እናትና አባታቸው ሊያስታርቁ ነው። አባታችንን አንጨው ብለው ሲያለቅሱበት ለልጆቿ ትትል ወዳም ጠልታም ሱማያ ተሰርጋል ትታረቃለች። ልጅ ያለው ሰው ይታረቃል። ልጅ የሌለው ግን ትንሽ እየክፍተት ይበዛል ማለት ነው። ልጅ ያለው ልጅ ያለው ደግሞ ትልቅ እየክፍተት ይጠባል ማለት ነው። ምክንያቱም ልጆች ናቸዋ። ልጆች ይስቡና ያስገባሉ። እናታቸውንም እናታቸውን በቀር እናታችንን አንጣይ ይሉታል። አባታቸውንም ደግሞ ይኸው አባታችንን አፈቀን አባታችንን አንጨው ብለው አለቀሱ አለች። አይብ ስለዚህ ስለዚህ ማለት ነው። ስለዚህ መስኮት እየተንኳኳ ነው እኮ እና ስለዚህ ያው ሊታረቁ ነው እንግዲህ

ሱም ያ አብሽሪ አንቻን በሳንሽ ስትሉት የኖሯችሁት አሁን እንግዲህ ልጆችስ እንዴት ሊሆኑ ነው? ተኸየሉ። ያው ልጆችን አባታችንን አንጭ ብሎት ያለቅሱ ግን ወደም ጠላም ልትታረቅ ነው ማለት ነው። ምክንያቱም ልጆቿን ዘጣ አቀርም እና እንግዲህ ኢንሻአላህ ሊታረቁና ሊያስታርቃቸው በዚሁ አጋጣሚ እንግዲህ ታመት በላይ ሆናቸው ተኸየሉ አመታቸው ነው። አምና አመታቸው አለፈ ማለት ነው። አመት ሙሉ እንግዲህ እንደዚህ ነው የከረሙት። አሁን እንግዲህ በአመታቸው ሊታረቁ ነው። ልጅ ያለው ሰው እንግዲህ ተኸየሉ፣ ልጅ ያለው ሰው ልጅ መውለድ ጥሩ ነው የሚሉት እኮ ጥሩ ነው። ልጅ ያለው ሰው ክፍተት አይመጣም ተኸየሉ። ለልጅ ብዬ ነው እንጂ ለልጅ ብዬ ነው እንጂ የሚባለው ውነት ነው ማለት ነው። ለልጅ ይባል መስዋዕት ይከፈላል። ለልጅ ይባል ይሞታል። ለልጅ ይባል ሁሉን ነገር ታጣላችሁ ማለት ነው። ገባችሁ እና ሱመያ እንግዲህ ዛሬ በጣም አዝና ልጆቼ አባታችንን አንጨው ብለው አለቀሱብኛለች። እስቲ አሁን እዛ ስር እንግዲህ ኮሜንት አሁን ነው ገና የለቀቀችው። አሁን ግን ይንጋጋል ማለት ነው። ወይን አሳይ ብለው ሊያስታርቁ ይችላሉ፣ ወይም ደግሞ አታሳይም ሊሉ ይችላሉ። በዛው አጋጣሚ በሰው ትዳር አትግቡ ማለት ነው። ወደ ወገኖቼ ሶሻል ሚዲያ ላይ የሚታወቁ ጥንዶች አሉ። ታጣላም ብለው ሲመጡ ኮሜንታተሮች እንዴት ነው እንደዚህ ነው አትበሉ ማለት ነው። ምክንያቱም ልጅ ያለው ሰው ይታረቃሉ። ልጅ የሌለው እንኳን አላስ ክፍተት እየከፈተ ነው የሚሄደው። ልጅ ያለው ግን ክፍተቱ ይጠባል ማለት ነው ወገኖቼ። እና ዛሬ ሪሚቼን ሴትዮ ልጅ ነው ክፍተት አትፍጠሩ ማለት ነው ወገኖቼ። በዙ አጋጣሚ እንግዲህ ሳይድ እንኳን ደስ ያለህ ልጆችን ልታገኝ ነው በአመትህ እላለሁ። በዙ አጋጣሚ ሁላችሁንም እንግዲህ አስታርቁ ማለት ነው ኮሜንታተሩ፣ አስታርቁ በደንብ አርጋችሁ አስታርቋቸው ማለት ነው እሺ፣ አስታርቋቸው ምለላችሁ ነው አስታርቋቸው ማለት ነው። ሱመያና ሰይድን አሁን እሱም እንግዲህ አረብ አገባለው ብሎ የመን ነው ያችን አረብትቶ መጥቶ ሱመያ ጋር ተመልሶ ልጆች ጋር እንዴት ነበረበት እንዲመለስ ሁላችሁም ዱአ አድርጉላቸው። አስታርቋቸው ማለት ነው ወገኖቼ ሌላ እንግዲህ እሱ ብዙ ሴቶችን እችላ ገባ ነው ይላል ያችላ ገባ ነው እየጎተተ ይመጣል እየጎተተ ይመጣል፣ ግን አልሆነለትም። አሁን ዘንድሮ ራሱ ስንት አመጣ፣ ሮዘና አመጣ፣ አንዲቱን ማናት? አንዲቱን አንድ ብዙ ሴቶች አንጥቷል፣ አልሆነለትም። አሁን ደግሞ ወደ የምንመጣውን ማለት ነው የመላይ እንደሞ እንግዲህ ያቺ አንድ ማንም ይሏት ማጠገብ ጉድ ያለች እና እንግዲህ ምን ይሻላል ትላላችሁ? አስታርቋችሁ፣ እንደኔ እኔ ግን ተድሮም ጀምሬ ቪዲዮ በእነሱ ተሰራ እንዲታረቁ ነው የምፈልገው። እንዲታረቁ፣ እንዲታረቁ፣ እንዲታረቁ ነበር የምፈልገው። አሁንም ደሞ ኢንሻአላ ይታረቃሉ ብለናል። እንደ አንዲት ተመልካች እንዲታረቁ ነው የምንፈልገው። ይታረቁ ከልጆቻቸው ጋር ማለት ነው። ልጅ ያለው ሰው የአባትን ፍቅር አይታ እታዲግ ነው ጥሩ የእናትን ፍቅር እና የአባትን ፍቅር በአንድ ሆነው ቲያርጉ አይተው ቲያርጉ ደስ ይላል። ግን አሁን እነዚህ ልጆች ገና ታኒ የአባታቸውን ፍቅር ምን እንዲሆኑ ታቁ ቀርተው አብሳ አሁን የሰይር ልጅች ትንሽቱ አታውቀውም አባቷን ትልቂቱ ታውቀዋለች። ግን አሁን ኪያርጉ ተመልከቱ፣ አባታችንን አንጭ ሲሉ ልጅ ያለው ሰው እንግዲህ እንደዚህ ነው ወገኖች፣ ልጅ ወለዱ ለታለ ሁሉም አለ ማለት ነው እና እንግዲህ ያለ ያስታርቃቸው ላለ ውድ ጓደኞቼ፣ ለቤትም አዲስ ከሆናችሁ የደወል ምልክቷን እያጠቆራችሁ በተሰብ አድርጉኝ፣ ላይክ አድርጉኝ ማለት ነው። እስቲ እኔ ቤትም ደግሞ ኮሜንት አስቀምጡ፣ ስለ እነሱ እንዲታረቁ ማለት ነው። ይህ ቪዲዮ ቆይቶም ቢሆንም ኪል ሊደርሳችሁም ይችላል። እንዲታረቁ ታረቁ። ሱመየት እንግዲህ ለልጆች ስትክሲ ታረቂ ብለናል። ሳይድም እንግዲህ እንኳን ደስ ያለህ፣ እውነት ነው ልጆች እናፈቅና አባታችን ታሉ ቀጥታ ያለችበት ቦታ ደውለክድ እክድ አሁን ልጆችን ለማግኘት በጉጉ የምጠብቀው ቀን ደርሶላል። እንኳን ደስ ያለህ ብለናል። ሱመያታችንም ደግሞ እንግዲህ ሸይጣንን ሰብረሽ ልጆችሽ አባት ጋር ታረቂ እንዴ ኖር እንደ ድሮ ኖሮሽ ኖሬ እንላለን። ሁላችሁም እንግዲህ ዱዓ አድርጉላቸው ተገናኝተው ደግሞ በአንድ እንዲኖሩ በአንድ ልጆቻቸውን እንዲያሳድጉ ሁላችሁም ዱዐ አርጉላቸው ማለት ነው። የመን ላይ ጥሩ ህይወት ይኖሩ ነበር። ደስ የሚሉ ወጥ እንደው ነበሩ። እንደ እንግዲህ ያለ ነው፣ ሾይጧን ሲገባ እንደዚህ ያደርጋል ማለት ነው። ሾይጧን የማይሰራው የለውም። በነገራችን ላይ ሾይጧን የማይሰራው ጉድ የለም። ዋላሂ ተሾይጧን ይጠብቀን ነው። አስለን ደግሞ ትዳር ላይ በጣም ይቸኩላል ሾይጧን ትዳር ለማፍረስ ይገፋፋል ማለት ነው። እና በዙ አጋጣሚ እንግዲህ እንኳን ደስ ያላችሁ እንላለን። በድጋሚ ሁላችሁ እንግዲህ ለቤትም ቻናል በተሰቡ ነኝ። በአዳዲስ ቤት ደግሞ እንገናኛለን ኢንሻአላህ። ብስምላህ ጤና ሆኑልኝ። ሰላም አሌይኩም ወረመቱላ